ይህንን ጽሑፍ ቁጭ ብላይ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህ ቅጽበት በስጋት ውስጥ ሆነው ካሁን አሁን ምን ይመጣብን ይሆን እያሉ ያሉ የኦሮሞያም ምእመናን ቁጥራቸው ብዙ ነው። ከቀናት በፊት እየተገደሉትን ተናግረን ሳና በቃ አሁን ደግሞ ሌላ ቦታ አምስት እንደተገደሉ እየሰማን ነው። ሰሞኑን ከሁለት ሺህ ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃ ወድንግል እያልን ያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲዋን እናት እንዴት ዝም ንበላት? ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ፣ የምንተኛውን እንቅልፍ የለም። የእነርሱ ሞት የኛ ሞት ነው። የእነርሱ መቁሰል የኛ ቁስል ነው። በቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተ ክርስቲያን ምሕላ እንድታውጅ ለተሰውት ተገቢው ክብርና ጸሎተ ፍትሃት እንዲደረግ እንጠብቃለን። ቤተ ክርስቲያን በየትኛውም ቦታ የንጹሃን ደም ዳግመኛ እንዳይፈስ እንደ ራሄል እንባን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠው ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን አስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማውን ቤተ ክርስቲያን አልባ ክርስቲያን ራሱ ላይ ይፈጥራል። ሐዋርያዊቷ ቤተ ክርስቲያንም በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተክርስቲያንም ምስጢራትም የሉም። ኦርቶዶክሳዊ ምእመናንም ይህንን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለመናቆር ሳይሆን ለጸሎተ ምህላና ለሰብአዊ ስራና መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህንን ኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግልም ያወገዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንና በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳየውን እያመሰገንን፣ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ እስከ መሰረቷ ድረስ አፍርሱ ያሏትን ብለን ለሰማያዊ ዳኛ ሰጥተናቸዋል። መዝሙር 137 ከቁጥር 7። የንጹሃን ደም አይፍሰስ። መንግስት የዜጎችን ደህንነት ያስከብር። የምስራቅ አርሲ ምእመናን ደህንነት ይጠበቅ።